ትይዘኛለች እስክትደባደቡ እንዴት ፊት ትሰጫታለች? አንቺ ኮ ከሷ ተሽለሽ መገኘት አለብሻል። እሺ በቃ እኔ ምልሽ ኪንጉ እና ዳይመንድ ግን እንዴት ናቸው? ደግሞ ማኑ አንቺ ለነሱ አሳቢ ያደረግሽ። ዴቭ ዛሬ የእህቱ የሊዲያ መጥፋት በጣም አሳስቦት በጣም ተጨንቋል። ፍቅርና ሳሚም ተፋጠዋል ቤዛና ሳሚ ደግሞ አብረን መስራት አለብን እያሉ ነው ሁለታቸውም አሰላሙ አሌይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በዓለም ዳርቻ የምትገኙ የነጆም ኩኪንግ ቤተሰቦች ዛሬ ዥላችሁ የመጣሁት ሰራተኛ አደይ ክፍል አርባ ስምንት ነው። ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብረውን ሊቆዩ። ዴቭ እንደ ሊዲያ በቃ ኤላ ጋር አድራ ነው ለምን አልመጣችም ይላል። አብረውም ተሰባስበው ከቤተሰቡ ጋር ቁጭ ብለዋል። ድንገት ኤላ ይመጣል። ኤላ ሲመጣም ሳሚ እንዴ ሊዲያ አንተ ጋር አልነበረች እንዴ? ለምን አብረሃል መጣችሁ? በማለት ይጠይቀዋል። እንዴ ሊዲያ እኮ ማታ ወደው ተመልሳለች። እኔና ቤዛ ቁጭ ብለን እያወራን ስለነበረ በጣም ስለተናደደች ትታን መታለች፣ በማለት ይነግራቸዋል። ዴቭም በጣም ይደነግጣል። እንዴ የት ልትሄድ ትችላለች በዚህ ሰዓት? በማለትም ይነግራቸዋል። ፍቅርም ምናልባት ኪንጎ እና ዳይመንድ አግተዋት ይሆን እንዴ በማለት ትነግራቸዋለች። ዴቭም ወይኔ የማን እህት እንደሆነች አላወቁም ማለት ነው በማለት ተናዶ ተነስቶ ይሄዳል። እነ ኪንጎንም መንገድ ላይ ያገኛቸዋል። ቀጥታ ሄዶ ጉሮሯቸውን ያንቃዋል። ኪንጎን እንዴ ማነህ እህቴስ እህቴስ በማለት ይጠይቀዋል እንዴ ማና ለምንድነው ጉሮሮንም ታንቀኝ ማናት ያንተ እህት በማለትም ኪንጎ ይበሳጫል እንደ የአንተ እህት የጠፋች እንደሆነ እኛ እኛን ተጠያቂ ያደረገን ማን ነው እኛ ሞባይሏን ከወሰድንባት በኋላ አላየናትም በማለት ይነግሮታል ስማኝ ሞባይሊን ወሰዱብኝ ስትል ዝም ያልኳችሁ ፈርቼ እንዳይመስላችሁ ይላቸዋል አደይ እና ኤላም አብረው ስለነበሩ በቃ ዴቭ ተረጋጋ፣ እኛ አይደለንም ካሉ በማለት ያረጋጉታል። ኤላም የእናንተ እጅ ሊዲያ መጥፋት ላይ ካለበት ዴቭ ሳይሆን እኔ ያለቃችሁም በማለት ትተዋቸው ይሄዳሉ። ኪንጎና ንጉስም ኪንግ እና ዳይመንድም ቁጭ ብለው ወሪያቸውን ቀጥለዋል። ምናልባት እኮ አይታወቅም ያች ተንኮለኛ ፍቅር እሷ ትሆናለች ያሳገተቻት ይለዋል። እንዴ ፍቅር እኮ ጓደኛዋ ናት፣ ይሄ ልታደርግ አትችልም በማለትም ብቻቸውን ያወራሉ። አይ አይመስለኝም፣ የሚዋደዱም አይመስለኝም፣ ጓደኛ ጓደኛሞችም አይደሉም በማለት ንጉስ ለዳይመንድ ይነግረዋል። አደይ ምናልባት አክስታችሁ ጋር ሄዳ እንደሆነ ደውልላት ትለዋለች። ዴቭም ወደ አክስቱ ደውሎ ይጠይቃል። አልመጣችም በማለት ትነግረዋለች። ምናልባት ብቻዋን መሆን ፈልጋ ሌላ ቦታ ሄዳ እንደሆነ አጣራ፣ ከዚህ በፊት ሄዳበት የምታውቀው ቦታ ታውቃለህ በማለትም ይጠይቁታል። ዴቭም ሊዲያ ዝም ብላ እንደምታስቧት አይደለችም፣ በጣም ፈሪ ናት፣ የትም ልትሄድ አትችልም፣ በማለት ይነግራቸዋል። ዴቭ በጣም ተጸጽቷል። እኔ እህቴን አንድ ቀን አዳምጫት አላውቅም። ማንም አይረዳኝም፣ ማንም አይሰማኝም ሁሌ ትለኛለች። ልክ ነበረች ማለት ነው። በቃ እህቴን መንከባከብ ማዳመጥ ነበረብኝ በማለት በጣም ተጸጽቷል። ቤዛም ሳሚን ብቻውን በሚሆንበት ሰዓት ጠብቃ፣ እኔም ብልህ ለመሆኑ የትናንት ሊዲያ በማለት ትጠይቀዋለች። እንዴ እኔ እያውቃለሁ በማለት ይነግራታል። ትናንትና ኤላ ቤት አብረን ነበርን። ከኤላ ቤት ስትወጣ አቅፋሃት፣ ወዴት እንደው ይዛሃት ሄደሃል አይቻለሁ ትለዋለች። በጣም ይደነግጣል። ስለዚህ ስለዚህ አብረን መስራት አለብን ትለዋለች። ኦኬ፣ እንስማማ አብረን የምንሰራው ግን አንተ ኤላን ወደ እኔ ከመጣህ ነው በማለትም ትነግረዋለች። ለም ለምንም በቃ ከኤላ እንድታረቅልኝ እፈልጋለሁ። በዚህ እንስማማ ትለዋለች። እሺ ግን ሊዲያን መውሰዴኝ ከኔና ከአንቺ ውጭ ማንም እንዳይሰማ ነገሬሻለሁ፣ በማለት መስጠንቀቋት ይሄዳል። ዳይመንድና ንጉስም በር በመቆርቆር ወደነ ዴቭ ቤት ይመጣሉ። ፍቅር አደይ ትከፍትላቸዋለች በር አደይ በስርዓት አናግራቸው ትገባለች። አያት የኔ አደይ በማለት ይነግረዋል። አንተ ዝም በል ይለዋል። ፍቅርን ፈልገን ነበር ይሏታል ፍቅርን። እሺ ልጥራላችሁ በማለት ሄዳ ፍቅርን ትጠራላችኋለች። ፍቅርን በር ከፍታ ምን ፈለግ፣ ጊዜ የለኝም፣ ሰዓት የለኝም፣ ምንናችሁን የመጣችሁት በማለት ትጠይቃችኋለች። እኛ ስለ ሊዲያ ጉዳይ ልንጠይቅሽ ነው፣ እጅሽ ያለበት ወይስ የምታውቀው ነገር አለ በማለት ይነግሯታ ይጠይቋታል። ምንም አይመለከታችሁም፣ እኔ ስታገት እኔ ስጠፋ ፈልገኛለች፣ ስለዚህ አይመለከተኝም ብላ በር ዘግታባቸው ትገባለች። እነኪንጎም በመናደድ ይመለሳሉ። ፍቅርና ሳሚን ተፋጠዋል። እኔ የምልህ ስለ ሊዲያ የምታውቀው ነገር አለ በማለት ትጠይቀዋለች። አይ ምንም የማውቀው ጉዳይ የለኝም ይላታል። አንቺ የምታውቀው ጉዳይ አለሽ እንዴ በማለትም ይጠይቃታል። እኔ አላውቅም ትለዋለች አይ እኔ ግን ተጠራጠርኩሽ ይላታል እኔ ደግሞ በተቃራኒ አንተን ተጠራጠርኩ ትለዋለች ሳሚም በጣም ይናደድና ና ይጮሃል እንዴ ምን ያስጮሃል ለምንስ ትንቀጠቀጣለህ ትለዋለች እንዴ ካለ ስራዬ ይሄን ሁሉ በእኔ ላይ እያደረግሽ እንዴት አልናደድም ይላታል በዚህ መሀል እየተጨቃጨቁ በጥፊ ይመታታል። ፍቅርም በጣም ትደነግጣለች። አደይ ይህ ሁሉ ሲሆን ተደብቃ በር ስር እየሰማች ነበር፣ እና ድንገት ሲጨቃጨቁ ትታ ትሄዳለች። አደይንም ወደ ኪችን በመሄድ ይጠይቃታል። እኔ ምልሽ ከዚህ በፊት ማን ነው ፍቅርና አንቺን ያገታችሁ በማለት ይጠይቃታል። ዳይመንድና ንጉስ ነበሩ ትለዋለች፣ እና ለምንድን ነው በማለትም ይጠይቃታል። አይ እሱ ታሪክ ረጅም ነው በማለት ትመልስለታለች። ሌላም ብቻውን ቁጭ ብሎ ለምንድን ነው ሊዲያ ቤት ስትመጣ ብዙ ጊዜ ፊት አልሰጣትም ብዙ ጊዜ በቃ አንድ ቀን አዳምጫት እንኳን አውሮቻት አላውቅም በማለት ይጸጸታል። ለም ለምለምም እንደ ምን ሆነህ ነው? ሊዲያ እኮ ጠፋች እንጂ አልሞተችም። የዚህን ያክል ምንድን ነው የሚያጨናንቀህ ትለዋለች። አስበሃል፣ ስለ እሷ ብዙ ነገር እያወራህ ነው። ስለዚህ ምንም እኮ አልሆነችም ትለዋለች። ይቅርታ አስቀየምኩሽ እንዴ በማለትም ይነግራታል። እነ ዲቭ ድጋሜ ወደነ ዳይመንድ ሄደው ምን አዲስ አለ በማለት ይጠይቋቸዋል። አይ እኛ ጋር ምንም አዲስ የለም ይላሉ። ግን አሳልፌ መስጠት አልፈለኩም ነበር፣ አንድ ነገር ተጠራጥሬያለሁ ይላል አቶ ዳይመንድ። ምንድን ነው ሲሉት እዚህ ሊዲያ መጥፋት ላይ የፍቅር እጅ አለበት ብዬ ተጠራጠርኩ ይላል። ዴቭም እንዴት አይኔ ስር ቁጭ ብላ ትጫወትብኛለች በማለት ይበሳጭና ወደ ቤት ይሮጣል። እንዴ ዴቭ ተረጋጋ ይሉታል። ሁሉም ከኋላም ተከትለው ይሄዳሉ። ድንገት ከፍቶ ሲገባ ፍቅር ቁጭ ብላ ያገኛታል። እህቴ የት ነው ያለችው? በማለት ጉሮሮዋን ያንቃታል።